ሁሉ የጤና ባለሙያ ሳይ በላይ የሚሰራ ነው። እንግዲህ እይትታ ያልኩ በሰባት ሺህ ብር ደሞዝ የተማርነው ለባርነት አይደለም። እየራበን አንሰራም። እርቦናል። ከደሞዝ ጋር የሚያያዘው አጠቃላይ ቅድም ያነሳሁት ነው። በኋላም እንደየሁኔታው መካከዋለሁ። በቃለ መሀላ ስትገቡ ሁለት ኪ ነገር ቃል ትገባላችሁ አንደኛው በቅንነት ሕዝብን ማገልገል፣ ሁለተኛው የሕክምና ስርዓቱን በእውቀት ማዘመን ማሻሻል። ሁለቱ ኃላፊነት ከብዙ ንግግሮች ውስጥ ስትመረቁ ቃል የምትገቡት ነው። እናንተን ሕክምናን ገንዘብ ማግኛ ሕክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነውም ሰው መርዳት፣ ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ነው፣ ራስን መስጠት ነው፣ ሰውን ማዳን ነው። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራነው ልክ ሊባል አይችልም። ህይወት እያዳናችሁ፣ ህይወት ለሚያድን ሰው ምንድን ነው ይከፈለው እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ፣ በእናንተ ደግሞ ስህተት የሰው ህይወት እያለፈ፣ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። አንቺ ደሞዜ አንቺ የደሞዜ፣ እንዴት አለሽ? ደህና ሰንብተሻል? አንቺ ደሞዜ አንቺ የደሞዜ፣ ስለ አንቺ ካሰብኩኝ ያለብኝ ተካዜ ደሞዝስ ስንት ነው ብለው ሲጠይቁኝ እኔም አስብና የኔማ ደሞዝ የኔማ የደሞዝ እርካታ ነው እያልኩ እሸከመዋለሁ። እንደ ዘጠኝ ወረር ጤና ባለሙያ በጣም ያልታደርከው ደሞዝ እርካታ ብለህ የተኝኸው እርካታው ተመቸህ እንዴት እሳየኸው? ጤና ባለሙያው እስኪ ልጠይቅህ፣ ኑሮህን ንገረኝ እንዴት እንደቆየህ። የቤት ክራይ መክፈል ከቶስ ተችሎሃል? ለአስቤዛ የሚሆን ገንዘብ ስተርፎሃል? ትምህርት ቤት ክትፈያ ለልጆች በቅቷል? መዝናናቱ ሲቀር ሻይ ቡና ትላለህ። በአመት አንድ ጊዜ ልብስ ትቀይራለህ። መኪናና ቤትስ በህልምህ አይተሃል። በእውንማ መቼም ይሳለቁብሃል። የሀገር መሪ ሆነን ዙፋን የምናሞቅ እርካታ እርካታ እያል በእኛ የምትሳልቅ፣ እርካታው ይቅርና ደሞዜን አትስረቅ። ደሞዜን ጨምር፣ ምክንያት አታብዛ የወዜ ውጤት ነው አይደለም የዋዛ ባህርነት የሚባል በኛ ዘመን በስቶ በደሞወዝ ገመድ ማንነቴን ገዝቶ ነፃ ወጣለኝ አይኑን በጨው ቀብቶ እናማ ደሞዜን እርሷም የደሞዜን መልሱልኝና ላገልግለው ህዝቤ መልሱልኝና ላገልግለው ህዝቤ አመሰግናለሁ። ደሞዜን የደሞዜን እስኪ መልሱልኝ። እኔ ደግሞ ቀላል እኮ ነው። ልብ ህክምና ምንድናት? አንድ ሰዓት ቀዳችሁ ሰው ለማድማት ነው? እንደዚህ ያክልላችሁ ይችላል። ልብ የልብ ሰርጀሪ ምን እንደሆነ ሙያተኞቹን መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ። የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው። ወደዚህ ያለውንም ጉዳይ እንደዛው ማለት፣ እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ነገሩ ሊቀየር ስለሚችል ሳይቀል ሳናቀለው ይሄንን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው። የእናንተ ጉዳይ ሁለት ኪ ነገር ቃል ትገባላችሁ። አንደኛው በቅንነት ህዝብን ማገልገል፣ ሁለተኛው የህክምና ስርዓቱን በእውቀት ማዘመን ማሻሻል። ሁለቱ ኃላፊነት ከብዙ ንግግሮች ውስጥ ስትመረቁ ቃል የምትገቡት ነው። እናንተን ህክምናን ገንዘብ ማግኛ ህክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነውም ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ነው፣ ራስን መስጠት ነው፣ ሰውን ማዳን ነው። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራ ነው ልክ ሊባል አይችልም። ህይወት እያዳናችሁ ህይወት ለሚያድን ሰው ምንድን ይከፈለው? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ፣ በእናንተ ደግሞ ስህተት የሰው ህይወት እያለፈ፣ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። እኔ ነገር ነው ኮምፓሽኔት ሬስፔክትፉል ኤንድ ኬሪንግ ማለት ነው። እና ኮምፓሽኔት የጤና ባለሙያ ማለት የቅድሙን እደግማለሁ፣ የጤና ባለሙያ መስደብ ነው። ኮምፓሽኔት አይደለህም ብሎ ትሬኒንግ መስጠት መስደብ ነው። ለምንድን ነው ይሄንን ምለው፣ ይሄንን ማሳያ ሌላ ቦታ አትሄዱ? ይሄው እዛ ጋር እይቴ ዶክተር ማንዶኒስ ስሟን ባላውቅም ለፔሸንቷ ብሎ ነው ያለቀሰ ለፔሸንቷ ብላ ነው ያለቀሰችው። እዚህ ጋር ለራሷ አይደለም ለፔሸንቷ ብሎ፣ እዚህ ጋር አያሳስበኛል የፔሸንቴ ጉዳይ ብላ ነው ያለቀሰችው። ከዚህ በላይ ኬር ምን አለ? ከዚህ በላይ ኮምፓሽኔት ምን አለ? ሌላው እኮ የነዛን ህጻናት ህይወት ራሱ ምን ላይ እንዳሉ አያውቅም። እኛ ግን ቀርበን ስለምሰራ አብረን ስለምሰራ የነሱ ጉዳይ በጣም ያሳስበናል። ብር እያዋጣን እኮ ነው የምናሳክማቸው። ማታ አባቴ መጥተው ነበር እና ከገጠር ከእናንተ ጋር ስብሰባ እንዳለ ነገርኳቸው እና መርቅልኝ አሉ። የመጡት እግራቸው ታሞ ጅማ ጣታቸውን ቆረጠዋት እና ወደዚህ ብለድ ሰርኩሌሽን መድረስ ስላልቻለ እግራቸው አበጠ፣ መሄድ አልቻሉም፣ በጣም ያማቸው ነበር። መጥተው ከትናንትና ወዲያ ህክምና አገኙ፣ እዚህ መድኃኒት ተሰጣቸው እና ቀኑ ሙሉ ፎይ ብሎ ስለዋሉ ከእግዚአብሔር በታች እኮ እነዚህ ሙያተኞች ፈዋሽ ናቸው፣ ስሰቃይ ነበርና እመርቅልን አሉ። አሁን ይሄ ትናንትና ጀስት ቤቴ ሀፕን ያደረገ ነገር እናንተ የረገሟችሁን የደበደቧችሁን የሰደቧችሁን ብቻ ሳይሆን ለእናንተ አክሰስ የሌላቸው ሽማግሌዎች አሮጊቶች ልክ እንደ ልጅ ስለ እናንተ የሚጸልዩ የሚያመሰግኑ እንዳሉም ባላንስ አድርጎ ማሰብ ጥሩ ነው። የሚሳደበውን ብቻ ሳይሆን የሚመርቀውንም የሚያመሰግነውንም ማየት ጥሩ ነው። መጨረሻ ላይ ያለው ወንድም ኮምፓሽን ፋቲክ አደገኛ ነገር ነው ወደ በርናውት ስለሚሸጋገር ካልተከላከል ነው። እራሱን በከፍተኛ ደረጃ የሚያወግዝ የሚጸየፍ እና ስራውንም ሙያውንም ዝቅ አድርጎ የሚያይ ሰው ካላችሁት ከቢሮ ምናምን ማማሩን በላይ የመጀመሪያው ነገር የእናንተ ሳቅ ነው። የእናንተ ሰርቪስ እስማኤል ነው። መማር ጥቅሙ ምን ላይ ነው? የመማር ጥቅሙ ምንድን ነው? በኢትዮጵያ ኮንቴክስት በተለይ የመማር ጥቅሙ ምንድን ነው? መማር ጥቅሙ ድሃ ለመሆን ነው? ጎዳና ለመውጣት ነው? የጎዳና ተዳዳሪ ለመሆን ነው? መስመር ላይ ለመውጣት ነው? ሲታመሙ ገንዘብ ለመለመን ነው? መማር ጥቅሙ ምንድን ነው? መማር ጥቅሙ በኢትዮጵያ ኮንቴክስት እድሜያችንን በሙሉ በትምህርት አሳልፈናል። ይሄኔ እንደምታውቁኝ የመጀመሪያ ዲግሪን ስጨርስ ይህን ይመስላለሁ። የመጀመሪያ ዲግሪን የዶክተሬት ዲግሪን ስጨርስ ይህን ይመስላለሁ። በጣም ወዝ ነበር፣ የሰውነት መልክ ያምር ነበር፣ ውበታም ነበሩ። ይህን እንደምታዩት የመጀመሪያ ዲግሪን ስመረቅ የነበረው የመረቃ ስርዓት ነው፣ የመረቃን ፎቶ ነው እንደምታዩት ከዚያ ከተመረኩ በኋላ ማህበረሰብን አገለግላለሁ ብዬ የተወሰነ ከሰራው በኋላ አሁንም የበለጠ ማህበረሰቤን ማገልገል አለብኝ ለዚህም ስፔሻላይዝድ ማድረግ አለብኝ አልኩና ይ ስፔሻላይዝድ አድርጌ በጣም የምወዱ ዲፓርትመንት የቀዶ ሕክምና ስፔሻሊቲ ተማር የቀዶ ሕክምና ስፔሻሊስት ሐኪም ሆኑ። ከዚያም ማህበረሰቤን በሚገባ በምችለው መልኩ በሚገባ አገለግልኩ እያገለግልኩ እገኛለሁ። የሚያውቀ የማህበረሰብ ይመስክርብኝ። እኔ በስራዬን በአግባቡ ካልሰራው በአግባቡ እየተወጣው ካልሆነ የሚያውቀ የማህበረሰብ ምስክር ይሆንብኝ። እኔ ስራ እንድሰራ የሆነሰው የሆነ ሰው ሊድ የሆነ ሰው አይደለም፣ ማኔጅ የሚያደርገኝ ወይም ሊድ የሚያደርገኝ ስራው ራሱ ሊድ ያደርገኛል። እኔም ዶክተር ነኝ። ያን ሁሉ አመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጽሐፍ ስራ አንግቶ ስንቱን ከአልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን፣ ያለን የሚበላው አጥቶ። ይሰማል ወይ መንግስት? ይሰማል ወይ ህዝቤ? ከደም ጋር አድሮ ከታመመ ውሎ፣ የምታምጥ እናት ከምጡ አገላግሎ፣ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ፣ ለእንጀራ ጎሎት፣ ለቤት ኪራይ ጎሎት፣ እንዴት ይታመማል። እውነት ለመናገር አልገባንም እንጂ እንደ ሀገር ያማል አቦ ሁሉም ይቀር ለራሴ እኖራለሁ፣ እኔም ህይወት አለኝ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆመ ዕለት የሀገሬ ዶክተር ምንድን ነው? ምን ሆነው እውነት ለመናገር ነው። በነገራችን ላይ እውነተኛ ታሪክ የሆን እንገራችሁ። ዶክተር ጓደኛዬ፣ ስንት የተለፋበት ስንት የጠበቅንበት፣ እንባ እያፈሰሰ እየተናነቀው ከሙያው ርቋል መኖር ሲከብድበት ኋላ ይቆጨናል፣ ችላ ያልንበት የኋላ የኋላ አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣንለት። ስለዚህ ይላል፣ ስለዚህ ይላል፣ ስለዚህ ይላል እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሯን አድፋን ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው ሚያገባኝ ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማሉ የመንግስት። በነገራችን ላይ ይሄ ጥያቄ ፍትሃዊ ጥያቄ ነው። ባለስልጣንም ሆንን ተራውም ህዝብ ሆንን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም፣ ነርስ ለመድሃናችን ዋስትና ነው። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን ምን የምንቀጥለው? በቃ ልማለት አለብን እኮ ዶክተሮች የእኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ። የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም፣ በቃ እኔም ዶክተር ነኝ።